ሊቢያ ሄጄ የእናንተንም የኔን ህይወት ለመቀየር ከቻላችሁ እናንተ ጠንክራችሁ እኔንም አጠንክሩ። ታዲያ ሲዬ የበረሃ ስደተኛ ከምትሆን ምን አለ እዚህ እኛ ጋር ብትሆን። ተው ግን ወንድሜ ማለት በቃ ዜታ ሴ ሹፌሩን ና ደስ ብሎን እንኖራለን። እፋ ፕሪስ አቸክስቢ አንዴ ልቤ ቆርጦ ተነስቷል። ሲወል ኳር ለሚሄደው ሊቢያ ነው። ይሄ ቤት ራሱ ሰው የሰጠን ቤት ነው። ጎዳና ብትወርቁኝ ምን ልሆን ነው። እሺ ወንድሜ ሌላው ሲቀር ከዚህ ስንቱ ናችሁ ነው የምትሄዱት? ቢያንስ የምታውቀው ሰው አለ አብሮ የሚሄድ? አንድ አምስት እንሆናለን። የሚቀጥለው ሳምንት ሰኞ ነው ጉዟችን። ብሩን? ጨረሽልኛል? አዎ አግኝቻለሁ። አረብ ይሰጠኛል፣ ማለቴ ይሰጡኛል። ብሩን ከመስሪያ ቤት ነው የማገኘው አላልሽም? ቆይ ቆይ ቆይ፣ ብሩን ማን ነው የሚሰጥሽ? አንቺ ደግሞ የመስሪያ ቤት ደግሞ ዜን በብድር መልክ አንድ አመትን ይሰጡኛል ብዬሽ አልነበረ? እና ቅድም ደግሞ ተሳስቼ ነው ይሰጠኛል ያልኩሽ። ይቀረው ደግሞ አንቺ ጋር አለ። አሁ 45 ሺ ብርማ እኔጋ አለ! ቡና ጠጡን ለመስራት ቁጥብ ያስቀመጥኩት ሳንቲም ሳንቲም አለ። አንቺ ስታመጪ አብረን አንድ ላይ እንሰጥለን። በቃ እሺ እናንተ የገንዘቡን ጉዳይ ጨርሱ፣ እኔ የጉዞን ጉዳይ ትጨርስ

ወይ እኔው ዝንባቤ፣ እንደ ኔ ጣሊያን ብትሄድ አይሻልም? እዚህ ሰፈር ውስጥ ከሴት ጋር ከምትር መጠምጥ ሰፈሩ ና ጣሊያን መጥተህ ነው የኔ ጆቫኒ፣ የኔ ጣሊያን ፓስቲን ነው። አቤት አሁን ምን ይሻለኛል? ብሩን ከየትም ላገኘው አልችልም። በቃ እሱ ያለኝንም ቢሆን አድርጌ መስማማት አለብኝ፣ ግድ ነው። ደሞ ሺ ብዬ ለወንድሜ ብር ለማግኘት ስል ከእሱ ጋር ለአንድ ቀን ብተኛ ሌላ ጣጣ ቢያመጣብኝስ፣ በሽታ ቢሆንብኝስ? አረ፣ በፍጹም አላደርገው። ለነገሩ መከላከያ አለ። ብቻ ለወንድሜ ቃል ገብቼ ይለታለሁ። እንግዲህ ፈጣሪ ያውቃል። እርሴት እንዴ አበሽ እንዴ የሰውማሳ ምትጅው ምንሆነሻ አለ እቴ ምን አድርግሽ አንድ ወንድማችን እኮ ነው። በዛውን በዚህ ሰዓት ሰው በሚታረድበት ጥሎንኮሌድ ነው። እንዴት አላስብም? እንዴት ላድርግ? ምን ይደረጋል ታዲያ ህቴ፣ እሱ እንደሆነ አንዴ ልቡ ከሸፈተ ሸፈተ ነው በቃ። ተየው እንረዳው። አንቺ እንኳን ቢያንስተረጋጊ ህቴ። ምን ምርጫ ምርጫለ ምርጫ የለም። አሁን ሊድ እና እስቲ ብሩን ለውጣ ባንክ ሳይዘጋ። ጃኬት ቴኒስ ነው ያደረግሽው? ሚኒታ ቤት ነው ያደረግኩት። ሁሉ ነው መቃሽ። ያዲ ሄሎ፣ አቶ ግርማቸው እንዴት ዋሉ? ያን ቻፓለት ባልከው ነገር ተስማምቻለሁ። የት መገናኘት እንችላለን? ቤት ይሻላል። አንገስቶስ ከፈለከው ቦታ መሆን ይችላል። ግን ግን ምን ሰው እንዳይስቲ ነው። ትዳር ስላለኝ እንደዛ ማለት ፈልጌ ሳይሆን ለአንተም ለኔም ጤና ሲባል መጠንቀቅ አለብን። እና ደግሞ ብሩን ቶሎ እንድትሰጠኝ እፈልጋለሁ። ለብሩ አታስቢ፣ ሰጥሻለሁ። ባይሆን እንጠቀም ያልሻትን እናስባታለን። እሺ በቃ ቻው። ነው፣ በጣም መሸ እኮ ሰዓት እኮ ሄዷል። ምን ሆና ይሆን? አይ ምን ትሆናለች ብለሽ ነው? ምናልባት ሰው አግኝታስ ነው፣ ታክሲ አጥታ ይሆናል። አታስቢ፣ አትጨንቅ አይደል ልቤ ፈራ። አንተ ግን ለነገ የሚያስፈልጉን ነገሮች አዘጋጀህ ጨረስክ? አዎ ጨረረስኩ። ምን ቀረኝ መሰለህ? እናንተ የምትሰጡኝ ብር ብቻ ነው የቀረኝ። አዎ አምጥቼ ላለሁ ጠዋት ሰጠሃለሁ። አንተ ግን በደንብ አስብበት ይህን የስደት ህይወት ትርሲት። ሲት አሁንም ወደዛ ጭቅጭቅ ላይ ልንመለስ ነው? ደጋግሜ የነገርኩሽ እኮ አስቤበት የጨረስኩት ጉዳይ ነው። እኔ እኮ ለአንተ ብዬ ነው ያለህን፣ አንድ ወንድማችን አንተ ነህ ን ነው ግልፍል። እኔ የምልሽ ምን ሆነሽ ነው የቆየሽው? ፊትሽም ልክ አይደለም። ምን አጋጥሞሽ ነው? ምንም አልሆንኩም። ስመጣ እንሸራቶኝ የወደቅኩ ነው። ተይ ተይ ተይ ተይ፣ አንቺማ ውሸት አያምርብሽም። ፀጉርሽ እራሱ እኮ ተንጨባሯል። ምን ሆነሽ ነው?

አሁን መጨረሻ ላይ እንዴት እንደሚሆን እየጨነቀኝ። እሷ አታስብ፣ ዋናው ነው መገኘት። ከዛን ቀጣይ ደግሞ ቀስ እያለን እናስብበታለን። ለማንም አረ ልቤ ግን ለን ይፈረው ጃን። እንግዲህ ነግሬህ ነበር፣ ተው ከሌላ ሰው ይሻላል ብዬ አልሰማርኩ። ምን ታርግ ጃን። ቀል ደሞታል በከቻ ቻው፣ ነገ እንገናኛለን። በቃ ነገርኩሽ እኮ ትርፊት ምንም አልተፈጠረም። እውነትሽን ነገር ከፊትሽ እረዳለሁ። ቆይ ቆይ ቆይ ቆይ፣ ብሩን እውነት ከቢሮ ነው የተበደርሽ? አዎ አልኩሽ እኮ። ለምን አስር ይጠይቅኛልሽ? ምን አስበሽ ነው? ምንም አስቤ አይደለም። ግን ማወቅ ስለምፈለግኩ ነው። ብሩን ከየት ነው ያመጣሽው? የምር ከቢሮ ተበድሬ ነው። ያው ከወንድማችን የሚበልጥ ነገር ስለሌለኩ ነው። አንቺስ አምጥተሻል? አምጥቻለሁ ይሄ ነገር ግን ምንም ውስጤ እያመነበት አይደለም። ምናልባት ምን? ምናልባት የቤተሰባችንን ህልውና ይዞ ገደል የሚከት ይመስለኛል። ይሄ ነገር ምንም በቃ ውስጤ እያመነበት አይደለም። እኔ አይታይ፣ እንደዚህ አትበይ። ለመንገደኛ ጥሩ ጥሩ ተመኝቶ መሸኘትም ደግሞ፣ ከወንድ ልጅ አንዴ ልቡ ከቆመ ቆመ ነው። አትልፊ በቃ። ታዩ እሱማ ትክክል ነሽ? እንደ ልቤ ልንገርሽ ብዬ እንጂ የፈለገ ነገር ቢመጣ

ሰርተይ ድናውራን ብቱ ፈጣሪ ያለ ነው የሚሆነው። አይ ሰው እሺ ወንድሜ፣ እንግዲህ ምን ይደረግ? የአምላክ ፍቃድ ሆነ። ወንድሜ ራስህን ጠብቅ፣ ማንንም ሰው እንዳታምኑ። ይህን ገንዘብ እንዴት ብለን እንዳመጣሉ ታውቃለህ። አደራ ገራ፣ ራስህን ጠብቅ። አራታስቡ ፈጣሪ ከረዳኝ የኔን የሚናንተን የሚወት ለመቀየር ነው። ሳይ በጭራሽ እንዳታስቡ፣ አደራ ትዝታ አንድ ያለች ሴት ስዋንስ ተንከባከብ ያጠ እንደዛ ባትለኝም፣ ምን አማራጭ አለኝ? እበረታለሁ። ደግሞ ወንድሜ ጸባችንም የሚናፍቀኝ አለሽ። መጀመሪያ ግን የት ነው የምትሄዱት? ከአዲስ አበባ ወደ ሊቢያ። ሊቢያ ያ መሀል እንዴ! ወንድሜ ነው ወይስ ካርታ ጠፋብህ? እንዴት ነው ከአዲስ አበባ ቀጥታ ሱዳን ሳትደርስ ሊቢያ ልትሄድ የምትችለው? ልክ ነሽ። ከአዲስ አበባ ወደ

ደረግ ለፊ ጨክኖ አይደለም፣ ግን እኔ ምን ላደርግ እንዴት ብዬ ማስቀረት። ወይኔ ወንድሜ በቃ ጨክኖ ሄደ። እንግዲህ ምን ታደርጋለሽ? አንዴ ልቡ ተነስቷል ይሄድ። እኔም ከአቅሜ በላይ ሆኖ እንጂ እሱ መላክ አልፈልግም ነበር። ነብሷን የማራት እንጂ እናታችሁን ወንድማችሁን እንዳይላችሁ ብለኝ ጠብቁት ትለን ነበር። ወይኔ ማየ አዲያ ግርፈና እናስቀረም

ከዛ አንድ የአረብ ድምፅ ሰሞኝና ወንድማችሁ እንዲለቀ ከፈለጋችሁ አንድ ሚሊዮን ብር ያስፈልጋል አለ። ወይኔ ወይኔ ወንድሜ በሰው ሀገር ብቻህን። ወንድሜ ነኝ የማንም ሽፍታ መጫወቻ። አሁን ወንድሜ እሻውን ገንዘቡን ከየት ነው የምናገኘው? እኔ ስሱ አይደል እንደ የጨነቀኝ እባክህ እግዚአብሔር ሆይ፣ አንድ ነገር አድርግ። የአብርሃም አምላክ ሆይ እርዳን። እህቴ፣ በጣም ነው የጨነቀኝ። አይዞሽ፣ እኔም በተቻለኝ አቅም የሰፈር ልጆችን ገንዘብ እናሰባስባለን። እናቴ፣ አንቺ ራስሽን ጠብቂ እሺ። እየመጣሁ ጠይቃችኋለሁ። ራሳችሁን ጠብቁ። ምን ተሻለ? ካሉን አጎቴ ጋር ልሂድ እንዴ? ይሄ መርዝ የሆነ አጎት ተብዬ ሁለተኛ እዚህ ቤት ስሙ እንዳጠል። እናትና አባታችንን አባልቶ ለሞት የዳረጋቸው እሱ ነው። ሁለተኛ በስህተት የእሱን ስም እዚህ ቤት እንዳጠሪ። ካልሆነ ሌላ አማራጭ ምን አይነት አማራጭ እንጂ አላውቅም? ግን እንፈልጋለን ሌላ አማራጭ በቲክቶክ እና በማህበራዊ ሚዲያ ኮላስ ነገር ሞክሬ ነበር፣ ግን እዚህ ግባ የሚባል ነገር ምንም አላገኘውም። ወሬ ብቻ ነው ያተረፍኩት። ያው ቲክቶክ ወይ የእነሱን ሚዲያ የፈለገ ገንዘብ ቢሰበሰብ በእኛ የሚደርሰን ነገር የለም ከእንትን ወደ እሰይ ነው የሚደርሰን ነገር የለም ያው ሁሉም ባይሆንም አዎ እሱም አልክ ነሽ ግን ታዲያ ምን ተሻለን እሺ ሆስፒታል የደርሲት እኔ እኮ የወንድሜ ነገር አሳሰበኝ። ብዙ ቦታ ደወልኩኝ፣ ምንም መፍትሄ የለም። ሁሉም የየራሱን አደለ። በነገራችን ላይ እኔም ለጓደኛው ኮደ ነበረ እና ምን አገኘሽ አዲስ ነገር የሊቢያ ጋቾችን ስልክ ስጠኝ ብዬ ተቀብየው ነበር። በሰጠኝ ስልክም ደጋግም የደወልኩ ግን አይሰራም እና ደጋግም የደወልኩለትና እንደማይሰራም ነገርኩት። እሱም ትንሽ ታገሻ አለ። ከዛም ከሰዓታት በኋላ ተደወለ። ከዛም ከሰዓታት በኋላ በኢትዮጵያ ቁጥር ተደወለ። ሳነሰው ግን የወንድሜን ሲቃ ድምጽ ነው የሰማሁት። እኔ አላምንም። እየደበደቡት ነበር። አዎ እየደበደቡት ነበረ። ከዛም በተኮላተፈ እንግሊዝኛ ብዙ ዶላር ካላመጣሽ ወንድምሽን ሬሳውን ነው የምናስረክብሽ አሉኝ። ወይኔ ወንድሜ፣ እኔ አፈር ልብላለሁ። ወንድሜ በቃ እንደውም ከዚህ በኋላ ላደርግ ያሰብኩት ነገር አለ፣ አደርገዋለሁ። ምን? እሺ፣ ምን ልታረግ ያሰብሽ? ዶክተር ነበረ በስርዓት አልበኝ እንደሱ ከሚሰራበት የመንግስት መስሪያ ቤት ተባሯል። እና አጋጣሚ ተገናኘን እና ያጋጠመኝን ነገር ሳጫውተው ብር ስትሻለች፣ ተመስገን ድንቄም፣ መስጠት ለራሱ በዚህ ሰዓት የሚሰጠው ቢያገኝ ደስታው ነው። ብር የለውም ግን አንድ ሀሳብ ሰጠኝ። ኩላሊት በህገወጥ መንገድ የሚገዙ ነው። ኩላሊቴን ከሸጥኩኝ ብዙ ገንዘብ የማገኝበትን መንገድ ነግሮኛል በፍፁም እህቴ ይህን እንዳታደርጊ ያመሻል እንዴ ይህ እኮ ቀላል ነገር አይደለም ኩላሊትን አውጥቶ መሸጥ እንዴት ነው የምታስብ ይሆቴ በጣም ከባድ ነገር እኮ ነው ይገባኛል ትዙ አንድ ብቸኛ ወንድሜ እኮ ነው ወንድሜን ገለው ሬሳውን ውሃ ውስጥ እስኪ ጥሉት አጠብቅ ምንም እንዳታስቆሚ እባክሽ እህቴ፣ ትንሽ ከተረጋጋሽ ሌላ መፍትሄ አይጠፋም። በባባና በማማ በማማሞት እሱ እዛ ተይዞ እዚህ ደግሞ አንቺ ታመሽ ማየት አልችልም። እባክሽ እህቴ፣ ምንም መፍትሄ የለም። ወንድሜ ማዳና ማዳን ብቻ ነው መፍትሄው። አንድ ወንድሟን ከምትወደት የሚጠበቅ ከባድ መስት ነው።

ደግሞ ለምንድን እንደዚህ አስቸኩላችሁ የጠራችሁ? ነገርኛ አብርሃም፣ አንተ ጥሩ ሰውን እንደ ቤተሰብ ብዙ ተባብረናል። አሁን ሁሉን ነገር እኛ ጨርሰናል። ብሩን ወደ ሊቢያ እንዴት በዚህ ፍጥነት ሁላ ብር አገኛችሁ? ብሩ ከየት የሚገኝ? ዋናው ብሩ መገኘቱ አይደለም። ማለቴ እናንተ የጓደኛዬ እህቶች ናችሁ። ምንም ቢፈጠር እንደ እህቶቼ ነው። ያ ማለት ነገር ካጠፈ በጣም ይቅርታ። አይ ይቅርታ አስፈልገውም። ትዝ አንተን ላለማስጨነቅ ብላ እንጂ አንተ ለእኛ ከቤተሰብ በላይ ነህ። ምን መሰለህ? ለአንድ ወንድሜ ስል ምንም አማራጭ ስላልነበረኝ አንዱ ኩላሊቴን አውጥቼ የሸጥኩት። በፍጹም በፍጹም ሌላ ትልቅ አማራጭ እያለ እንዴት ኩላሊትሽን ትሸጪዋለሽ? እግ በነገራችን ላይ እውነት ሁሉ ብሩ ስላልበቃን የኔን ኩላሊት ትጫዋለ ከወንድማችን ይበልጥ ምንም ነገር የለም። ይሄው ካላምነ ሰራሽ አልበቃ በቃ ሲለኝ፣ ያንቺም ተጨመረበት። አሁን ምንም አማራጭ የለኝ፣ ፈጥነ ብሩ ላክለት ወይ ይህ አልበቃ ደግሞ ኩላሊታችን ሸጥ ነው። እባክህ አሁን ሂድ፣ ልጁ በሞትና በህይወት መካከል ነው ያለው። ፈጥነ ድረስላት

በጠዋቱ ነገ ወደ አዳም እንሄዳለን። የእኔ ማስቲካ፣ የእኔ ቀረፋ፣ የእኔ ጣፋጭ